ዛሬ ደግሞ ይዤላችሁ በአዲስ ነው የመጣሁት። ዛሬ ብቻ እና ብቻ ነው ምንድን ነው የመጣሁት ዶሮ እንዴት ተቆራርጦ እንዴት በምን እንደሚታጠብ የዶሮ አጠባበቅና እንዴት በምን እንደሚታጠብና ዶሮ እንዴት አድርጎ እንደሚቆራረጥ የእሱ ነው ዛሬ ይዤላችሁ የመጣሁት። ሌላ ምንም አይደለም ዶሮ አጥቤ ብቻ ቆርጬ ቆራርጬ አጥቤ ለማሳየት ነው የመጣሁት። ዛሬ እላችኋለሁ የኔ ሙያ ደግሞ እስቲ ይታይና የእናንተ አስተያየት ደግሞ ኮሜንት ላይ ታስቀምጡልኛላችሁ ማለት ነው። ይኸው ዶሮችን እዚህ አውጥቼ ውሃ መስጠዋት ነው የከተኩት። አወጣለሁ ይህንን እጁ ጋር እዚህ ጋ ጥፍሯን እቺ እግሯን እቺ የምትሄድበት፣ እቺን ከንቆረጣችሁት ሽታ ያመጣል። እቺን እንደዚያው ቆረጥ እናደርጋለን። ይሄንን ትንሽ ነው የምትቆርጡት። እቺን ቆረጥ እናደርጋታለን። ከዚያ ወደ ገደለውን እንሄዳለን ማለት ነው። አሁን እኔ ሳሎና ለመስራት ነው። ይሄ የሰራሁት ሳሎና ነው። እኔ ሁለት ዶሮ ነው ያወጣሁት። ለምን ምን እንዳወጣሁት አሳያቸዋለሁ። ይሄ ለሳሎን ነው ያወጣሁት ግማሽ ለግማሽ። እኔ ሰዎችን ይሄን አላነሳም። የሚያነሳም ሰው አለ፣ የማያነሳም ሰው አለ። እኔ ግን አላነሳም። ይሄንን ግን እንዴ አንድ የነው ማጥቦ እንዳያችሁት አንዳንድ ፀጉር ነገር ምናምን ይኖረዋል። የዶሮውን ነገር ይሄን ከማገባችሁ በፊት እንደዚህ ተቀቁት፣ እንደዚህ ያደርጉት፣ እንደዚህ ታድርጉ ያላችሁ አለው ፀጉር ነገር ይወጣዋል ማለት ነው። እንዴት አድርጉት ያላችሁ ከዛ ያው ነው እመጥበዋለን ገና። እንዴ ስለዚህ ታንሳ ጥለ፣ ይሄንን ይሄን አንቆርጠውም፣ ሌላ ቦታ ይቆረጣል። እኔ ግን አንቆርጠውም ሰዎቹ ስለምፈልግ እንዴነው ሚስቀምጠ ይሄን ብቻ ሁለት ቦታ አድርጓል። ይሄ ይሄ የአባ

ይህ ከተሰራው መጀመሪያ ይህን ጣቷን ነው የምታሰራው። ሌላው ምን ነው እናንተ ነገር ያረፋ መጥቷ አላሰራ ነው። እቺ ጥፍሯን እንዳትረሷት። እቺ ጥፍር ሽታ ታመጣለች፣ ቆጣችሁ ካላወጣችሁት ወላሂ ሽታ ታመጣለች። እንዲያወጡት ትንሽ ትረግጠዋ ነግሯ ማለት ነው፣ መቁረጥ አለባቸው። ከዛ ይሄ ደግሞ ሁለት ቦታ ነው ማረገው። ይሄ የሚፈለገው ሳሎን የሚበላም ሰው ማይበላም ሰው አለ። ግማሹ ፍርን ነው የሚከተው፣ የፍርን ነው እንደ ሲዳ ነው የሚቋጠው። አቤት ቢላው የተመታ እንዲህ ያረገው ነው ነው የሚጓደው፣ ያው ይታጠባል። ገና ነው ይሄ እንደዚሁ እንዳለ አትበው እና አልቆራረጠውም። ይሄ ፍርን ውስጥ ነው ባህራት ምናምን ቀብቼ ፍርን ውስጥ ነው የምከተው። አጥቤው ገና ማለት ነው። ይሄንን ግን አለው ፀጉር እያት ፍረ ነው የሚከተዋቤ ይከተል። ይሄ ደግሞ ሾርባ ነው የሚሰራው ሾርባ እዚህ ቤት ሰውም ይህንን ማንሳት አይወዱም። ቤት ሌላ ቦታ ይነሳል፣ ግን እኔ አነሳለሁ። እነሱ ግን አይወዱም። ስለዚህ ምን አገባኝ። ከዚያ እየሾላ ስለሆነ ሄደ አጥበዋለሁ። ገና ነው፣ ይታጠባል ወደ አጠባችን ነው የምንገባው። አብራችሁ ተመልከቱ። እንግዲህ ቤተሰብ ማለት ነው እሺ። አሁን ደግሞ ወደ አጠባ ነው የምንሄደው። ሄደው እዚህ ጋር እንዳያችሁ ዱቄት አለ፣ ዱቄት ሁለተኛ ዱቄት። እዚህ ጋር ደግሞ አችቶ አለ፣ እንዳያችሁ አችቶ ማለት ነው። እዚህ ጋር ደግሞ ጨው አለ። እኔ በብዙ ነገር አጥባለሁ። በቡናም አጥባለሁ። በቡናም ሳጥቦ ሽታው እንዳለ ይጠፋል። ግን ዛሬ ደግሞ በዚህ በነዚህ ነው ማጥቦ ማለት ነው። ቡናም ራሱ በጣም አሪፍ ነው። ቡናም ስታጥቡ በቡና ራሱ አንድ ዶሮ የሚባል ሽታ የለም። በቡና በአረቦቹ ቡና ሳይሆን አለ የአረቦቹ ቡና ነጩ ማለት ነው። ነጩ አለ፣ በሱ ቡና ስታጥቡት እንዳለ ለቀቅ ነው የሚለው የአረቦች ቡና ስላችሁ ይሄን ማለት ነው። ይሄ ጥቁሩ አይደለም፣ ቀዩ ቡና አይደለም። ይሄ ቀዩ የኛ ቡና የሚመስለው አይደለም፣ ሌላ ነጭ ቡና ነው ይሄ ማለት ነው። በዚህ ራሱ ስታጡት እንዳለ ሽታው ነው የሚጣፋው ነው። እና አሁን መጀመሪያ አሁን እዚህ ጋር ላቅብ ነው። እንግዲህ ጣብላችን ተመልከቱ ማለት ነው እና ደግሞ የሚቀመጠው ይሄ ይህ ስጋ ነው። ይህ ስጋ በደንብ ማጠብ አለባቸው። ይሄን ስጋ እየነጭ ነጯል እንዴት ነው ማንሳት አለባችሁ። ይሄን ማለት ነው። ይሄን ልቅ አድርጋችሁ ራሳችሁ ታለ ኖሮ ያው ብዙዎቻችን አዳዲስ የሆኑ አሁን አዳዲስ የመጣን ከኢትዮጵያ የመጣን ዶሮ ማያጥብ ሰው የለም አይባልም። ሁሉም ሰው ያጥባል። ሀገራችንም አልሐምዱሊላህ ዶሮ አለ። ምን ነው ዶሮ ይናጥባል። አንዳንድ እዚ ደግሞ አቆራረጥ እና በምን እንደሚታጠብ፣ እንዳ አሁን ሀገራችን ብዙ ላይሞን ቆርጠን ነው የምናጥበው። እዚ ደግሞ ሌሞን አይፈልጉም በዚህ ዛፍ ነው የሚታጠብላቸው። በቤት ቤቱ ሁሉ አለ።

እኛ ሀገር ጠንካራ ዶሮ አይደለም። ከትንሽ ነገር ነው ጥስጥስ የሚለው እና የተጠነቀቃቸው ማለት ነው። ዶሮ ደግሞ ሲጠበስ የሚሆን ፈረንጅ ሲገባ የሚሆን ሳሎ ነው። ሲሰራ ሲፈተፈት አይወዱም ማለት ነው። እንደዚሁ እንዳማረበት መውጣት አለበት ማለት ነው። ማይወዱ ቤት አለ። ብርያን የሚሆን ምንም ስንሰራ እንደ ሳይበጣጠስ እንደቆረጥ ሲወጣ ነው እነሱን ደስ የሚላቸው የሚወዱት

እንግዲህ ቤተሰቦች ዶሮና አጥቤ ጨርሻለሁ። ከበዚቻ አይነቱ ወተት የመሰለ ዶሮ አጥቤላችሁ አዘጋጅቻለሁ። እኔ የምሰራውን እሄዳለሁ። ይህንን አንቀርጽላችሁም። እንግዲህ የዶሮ አስጠራረግ ምናምኑን እያሳየኋችሁ ማለት ነው። በሚቀጥለው ደግሞ በሌላ ደግሞ ቪዲዮውን እስከ ስንገናኝ ድረስ መልካም ጊዜ። መልካም ጋር ሼር ላይክ በማድረግ አትረሱኝ። እኔም የምሰራውን ወደ ገድ ይሄዳለሁ። ቪዲዮውን ረዘመባችሁ ይቅርታ፣ ይቅርታ ጋር ማለት ነው አበረታት ወይም ደግሞ በአዲስ አዲስ ነገር ሁሉም ነገር እመጣለሁ ማለት ነው። መልካም ቀን ይሁንላችሁ። ባይ ባይ።